እንደ ዛሬ ደስ ያለኝ ቀን የለም። ፍትህ ቦታውን አገኘ። በእማምላክ በእውነት አምላክ አላትና ይኸው እውነቷ፣ ደሟ ደመ ከልብ ሆኖ አልቀረም። ስለዚህ ይሄ ህግ አሁንም ይቀጥል። አዝናለሁ፣ የሞት ፍርድ ለማንም አልመኝም። እግዚአብሔር የፈጠራትን ነፍስ እግዚአብሔር እንዲወስዳት ብቻ ነው ምኞቴ። ነገር ግን አሁን የተደረገው ውሳኔ እጅግ በጣም አስደስቶኝ የግርማዬ ኢንተርቪው ያደረግኩት አባቷ በቃ እኔ እንጃ በፍርዱ መልካምና ጥሩ ህሊና ያለው ሰው የይቅርታ ሰውም ቢሆን ይህ ፍርድ ግን ለብዙዎች ህፃናት መፍትሄ ነው። ስለዚህ እንኳን የሞት ፍርድ ተፈረደባቸው የሞት ፍርድ በቃ ስንት እየደፈሩ በጭካኔ ልጆችን የሚገሉ ይህ ነው የሚገባቸው። ስለዚህ ህጉ እንደዚህ ይክረር ይቀጥል እላለሁኝ። በተረፈ እንግዲህ በማምላክ ወንድም አዝናለሁ። እናቱ ብትገደል ወንጀለኛው ቢገደል ምን ያህል ስሜት፣ በተለይ ወንጀለኛው እንጀራ አባቱ ጉዳዩ ነው፣ ግን እናቲቱ ብትገደል ምን አይነት ስሜት ይፈጥርበት ይሆን ይሁንላ፣ በጣም የጊልቲነት ስሜት እየተሰማው ብዙ ብዙ። እንግዲህ ከኢንተርቪው የተረዳችሁት ነገር ካለ እንደዚህ ባይሆን እመርጥ ነበረ፣ ግን ፍርዱ ትክክል ነው። ደሟ የበማምላክ ደሟ ጮኋል። ስለዚህ ፍርድ ፍትህ ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84 1 መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375 መሰረት፣ በወንጀለኛ መቅጫ ስነ ስርዓት ቁጥር 145 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ወጪ ባምላክ አባት ነኝ። ዛሬ አሁን፣ ለምሳሌ እኔ ደስታ ብቻም ሳይሆን ሐዘንም ጭምር ነው ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት ይችላል። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው፣ እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ሕፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም፣ አድካሚ ተስፋ አስቆራጭ ቢሆንም፣ እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ። እና የድሬዳዋ ፖሊስ ኮሚሽን አቃቢ ክስመት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽፈት ቤትን፣ ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን፣ በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ትልቅ ትልቅ ውጤት መደፈር የወጣቶች ትንኮሳ እና የእናቶች ጥቃት ይቁም እንላለን። ለምን ሴት ልጅ እህት ናት፣ ሴት ልጅ እናት ናት። በቃ አትንኳት፣ የነገ ተስፋዋን አታጨልሙባት። እንሆ ወደ ፕሮግራማችን እናልፋለን። ከዛሬው እንግዳችን ጋር መልካም ቆይታ ሰላም ጤና ይስጥልኝ። የተከበርከውና በእጅጉ ጽኑ የሆንከው እንግዳችን እንኳን ደናመጣህልን እንኳን ደናቆያችሁኝ። ለዚህ ፕሮግራም ተጋባዥ በምክረቤ በጣም አመሰግናለሁ ማለት እወዳለሁ። ስለጋብዛችሁኝ እግዚአብሔር ይስጥልኝ። ያው እኔ በግሌ ባውቅህም የበለጠ ራስን ለአድማጮቻችን ብታስተዋውቅለን። ስሜ ግርማ አወጋዝ ይባላል። የሁለት ልጆች አባት ነበርኩኝ። አሁን አንድ ልጅ ነው ያለኝ። የተወለድኩት በምስራቅ ሐረርጌ ቀርሳ ወረዳ ወተር በምትባል ትንሽ ቀበሌ ውስጥ የተወለድኩት በመጀመሪያ ጽኑ ሰውና ባለተስፋ ባለራዕይ መሆንህን እያደነቅኩ እንዲሁም የደረሰብህን የህይወት ሐዘን ስብራትህን እጅጉን እያዘንኩ ፈጣሪ እንዳንተ በሐዘን ውስጥ ያሉትን ያንተን ጽናትና ብርታቱን ያድልልን እያልን፣ ያው ወደ ዕለቱ ውይይታችን እናልፋለን። እስኪ ከመጀመሪያው እንዴት ይህ መራራ የህይወት ገጠመኝ ሊገጥመች ቻለ? እንዴትስ ተወጣኸው? ታሪኩ በጣም ሰፊ ነው። በተለያዩ ሚዲያዎች በዩቲዩብ ላይ ያው የተለያዩ ቃለመጠይቆችን ስሰጥ እንደነበረ ይታወቃል። እንግዲህ ማንኛውም ሰው በህይወት ሲኖር ውሃ አጣጩን አጋሩን፣ እህት ምትሆነውን ጓደኛውን በትዳር መርጦ እንደሚያገባው እኔም ያው በትዳር የመቆየት እድል ነበረኝ። ከባለቤቴ ጋር ከቀድሞ ባለቤቴ ጋር ለሰባት ዓመት በትዳር የመቆየት እድል ነበረን። ነገር ግን ያው በመካከላችን ባሉ አለመግባባት ምክንያት ትዳራችን በፍቺ ተጠናቋል። በፍቺ ተለያይተናል። ሆኖም ግን በትዳር አብረን በነበርንበት ጊዜ ሁለት ልጆችን አፍርተናል። አንድ ወንድና አንድ ሴት ልጅ። ወንዱ ልጄ ካሌብ ግርማ ይባላል። ሴቷ ልጄ ደግሞ በአምላክ ግርማ ትባላለች። በዚሁ በህይወት ጉዟችን ውስጥ እጅግ ፈታኝ ይኖ የማይባል የህይወት ውጣ ውረዶች ውስጥ በአብረን በቆየንባቸው ብቻ ሳይሆን በተለያየንባቸው ጊዜያቶች ውስጥ ለልጆቻችን አርያና ምሳሌ መሆን ያልቻልንበት፣ መግባባት ያልቻልንበት፣ ለልጆቻችን መትረፍ ያልቻልንበት፣ ልጆቻችንን በእኩል ፍቅር በመስጠት ማሳደግ ያልቻልንበት የፍቺ ጉዞ ውስጥ ነው የነበር ነውእና በዚህ ጉዞ ውስጥ ነው እንግዲህ ያው በልጆቼ ላይ እጅግ በጣም በርካታ ሰቀቀኖች ይደርሱ እንደነበረ እና እኔም በተለያየ ወቅት ፍርድ ቤትም ለሚመለከተው አካልም በማሳወቅ ብዙ የሂደቶችን ስናራምድ ብንቆይም በስተመጨረሻ ግን ያው ልጆቼ ላይ በጣም ጥቃት መድረስ ሲጀምር ጉዳዩን ወደ ሕግ ለማድረስ ሞከርኩኝ። በዚህ ጉዞ ውስጥ እንግዲህ ሁለተኛዋ ልጄ የኔ እንዳልሆነች ከኔ እንዳልተወለደች በፍርድ ቤት ፎርጅ ዶክመንት በማቅረብ ውሳኔ በማሰጠት ፍርድ ቤቱም እኔ በሌለውበት መጥሪያ ባልቀረበልኝ ባልተገኘውበት ችሎት ላይ በአምላክ ሁለተኛዋ ልጄ ከኔ እንዳልተወለደችና ካሁኑ የቀድሞ ባለቤቴ ባል ከሆነው ከአቶ ብሩክ አለሙ የተወለደች መሆኗን እና በእሱም እንድትጠራ ተወስኖ በዚህ ታሪክ ውስጥ ይሄንም መረጃ ወይም ማስረጃው ለእኔ ሳይደርሰኝ በድብቅ በፍርድ ቤት ውስጥ በተካሄደ የማታለል ተግባር እኔ ላይ ውሳኔ ተሰቶብኝ ልጄ ሳላገኛት በብዙ ክርክር ውስጥ ቆየው ማለት ነው እና ያንንም ለማስቆምና ውሳኔው ተገቢ እንዳይደለ ለፍርድ ቤት ቅሬታ በማቅረብ ክስና ክርክር ጀምሬ በፌዴራል ፍርድ ቤት መድሬዷ ምድብ ችሎት ያ ቀድሞ በእኔ ላይ የተወስኖ የነበረው በታችኛው ፍርድ ቤት የተሰጠብኝ ውሳኔ አግባብ አለመሆኑን የፌዴራል ፍርድ ቤቱ በማረጋገጥ ልጄ በእኔ እንድትጠራና ይህም መሆን ካለበት የሁለታችን ዲኤንኤ ተመርምሮ የእኔ አለመሆኗ መረጋገጥ ሲገባው የኔ ዲኤንኤ ባልተመረመረበት ሁኔታ የእሱ ናት አይደለም ብሎ ለመወሰን የታችኛው ፍርድ ቤት ተገቢ ባልሆነ መንገድ የወሰነው መሆኑን በማረጋገጥ ልጄ ስሟም ኬብሮን ተብሎ ከወጣላት አዲስ ስም ቀድሞ በምትጠራበት በአምላክ የአባቷም ስም ብሩክ ከሚባለው በእኔው በራሴ ስም ግርማ ተብላ እንድትጠራ እና በዚሁ እንደ ቀድሞ መቀጠል እንዳለበት ፍርድ ቤቱ ውሳኔ ቢሰጠኝም ይህንን ውሳኔ በመጻረር ባለመቀበል ልጄን ከከተማ ወይም ከማይበት ላገኛት ከምችልበት አካባቢ በመሰወር ረጅም ጊዜ ፍለጋ ኢቨን ወደ ውጭ ሁሉ ሊያሸሹ ይችላሉ ተብሎ በመሰጋቱ በፍርድ ቤት ውሳኔ በመሰጠት በኢሚግሬሽን በኩል ወደ ውጭ ልትወጣ የምትችልባቸውን የእገዳ ደብዳቤ በማስገባት በአገር ውስጥ ፍለጋ ላይ በነበርኩበት ሁኔታ ያው ያልተጠበቀ ክስተቶች ተከሰቱ። ወንዱ ልጄ ላይም የማይገባ በእናትየዋ በማይገባ ሁኔታ ፍርድ ቤት እንዲቀርብ ተደርጎ ክስ ተከሶ ነበረ። እነዚህን ሁሉ ሂደቶች እንግዲህ ያው በራስ ከመበቀል በጉልበትና በአቅም ሴትን ልጅ ሄዶ ከመጋፈጥ ይልቅ አግባብ ባለው ሁኔታ በፍርድ ቤት ማስቆም፣ በህግ ማስቆም ስለነበረብኝ ይሄንን ለማድረግ ከፍተኛ ጥረት ሳደርግ በቆየውበት ሂደት ውስጥ ያው ወንዱን ልጄን በፍርድ ቤት ወደኔ እንዲመጣ ባድርግም ሴቷን ልጄን ግን በሕግ በኩል ለማቅረብ ጥረት ላይ ያለው በኒባ አካሌ ላይ ከፍተኛ የመኪና አደጋ ደረሰብኝ። ሁለቱ እግሮቼ ሁለቱም ደቀቁ። የመቀመጫዬ በግራ በኩል ከወገቤ ዝቅ ብሎ እሱም አጥንት የተሰበረ ለረጅም ጊዜ ሆስፒታል ውስጥ እንድቆይ ምክንያት ሆነ። በዚህ ወቅት ነው እንግዲህ ፍርድ ቤት ፖሊስ ያቀረብኩለትን የክስ ማስረጃዎችን ሲከታተልና ሲመረምር ነገሮችን ሲከታተል ባለበት ሂደት ውስጥ ፋይናል አካባቢ ሊደርስ በተቃረበው የልጄ የበአምላክ የክትትል ጉዞ ላይ ያው፣ መጨረሻ ላይ እኔ ሆስፒታል እያለው ልጄ እንግዲህ በእናቷና በእንጀራ አባቷ በደረሰባት የመደፈርና የመጠቃት በድብደባ ልጅን አላግባብ ሰውነቷ ላይ ከፍተኛ ድብደባ በመፈጸም ሕይወቷ በማለፉ እሷንም ደብቀው በማታለል መርዝ ጠጥታ ነው ብለው ሆስፒታል በመውሰድ ለመቅበር ሙከራ ላይ እያሉ እኔ ይህንን ሁሉ ታሪክ አላቅም። ሆስፒታል ውስጥ አይሲ ውስጥ ነበርኩኝ። ነገር ግን ጥቆማ ለሰዎች ለቤት ዘመድ አካባቢ በመድረሱ እና ፖሊስም ጋር በመድረሱ ሳይቀብሯት ቀርተው እነሱ በህግ ጥላ ቁጥጥር ስር እንዲውሉ ተደርጎ ልጄ በከፍተኛ የወንጀል ምርመራ የአስክሬ ምርመራ አዲስ አበባ አቤት ሆስፒታል ምርመራ እንዲደረግላት ተደረገ። በዚህም መድኃኒት እንዳልወሰደች እና ከፍተኛ አካላዊ ድብደባና ጥቃት እንደደረሰባት ሐኪም በማረጋገጡ የክሱ ሂደት ቀጥሎ እንግዲህ ልጄ በዚህ ታሪክ ውስጥ ያለፈች መሆኑን ፍርድ ቤቱ አረጋግጦ ከሃያ አምስት በላይ የሰዎች ምስክሮችን ፖሊስ በማቅረብ የሐኪም ማስረጃም ገዳይ እነሱ መሆናቸውና የደረሰባቸው የደረሰባትን አካላዊ ጥቃት በአጠቃላይ ለበቪዲዮ በኤግዚቢት በህዝብ ፊት በፍርድ ቤት ዶክተሮቹ አስክሬኑ ምርመራ ያደረጉት ከአዲስ አበባ ወደ ድሬዳዋ በመሄድ ይህንን ሁሉ ማስረጃ በማቅረብ በተከሰሱበት አራት ወንጀሎች በማገት፣ ልጅን በመድፈር አስገድዶ፣ የአካላዊ ጥቃትና በደልን በመድረስ ሕይወትን በማጥፋት ጭምር በአራት ወንጀሎች ጥፋተኛ ተብለው በአሁኑ ሰዓት የመከላከያ ምስክር የሚሰሙበት ጊዜ ቀጠሮ ተሰጥቷቸው እንግዲህ ለሐምሌ አስር ተቀጥሮ እሱን በመጠባበቅ ላይ ነው የምንገኘው። ያው የልጅ የማለፍ ጉዳይ ከብዙ በጥቂቱ ይህንን ይመስላል። እንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት እራሷን ከጥቃት መከላከል የማትችል የ11 ዓመት ህጻን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ መቶ አስራ ሰባት እና 375 አምስት ሰማኒያ አምስት አምስት ዘጠና አምስት ሰላሳ ዘጠኝ አንድ ሀ መሰረት በወንጀለኛ መቅጫ ስነሳት ቁጥር 1495 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሃና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። አመሰግናለሁ። ግርማ አብጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሐዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም እራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የሕፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እንችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው፣ እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ሕጻናት አድገው ተስፋ ኑሯቸው እንግዲህ የአገር ተረካቢ መሆን ሲችሉ ነው እና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከሕግ እንደማያመልጡ ወንጀለኞች ከሕግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ፣ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በሕግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ እና ድሬዳዋ ፖሊስ ኮሚሽን አቃቢ ጽህፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረው እና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ህግ ጽፈት ቤትን፣ ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላዊ ኢትዮጵያውያን ይሄ ትልቅ ትልቅ ትልቅ ውጤት ነው ማለት እፈልጋለሁ። ፍርድ ቤት ቆሜ ልጄ ከእናቷ ጋር መኖር እንደምትፈልግ ነበር የተናገረችው ግን በመረጠችው አውሬ ነው የተበላችው እኔ በዛን ሰዓት ስጮህ እኔ ወንድ ነኝና እናት በዚህ ልክ ልጅን ግፍ ልትፈጽም አትችልም ተብዬ ማንም ሰው ከግንዛቤ አላስገባኝም ነበረ ማንም ሰው ዛሬ ግን ምን አለ ትናንትና ሰምተን ቢሆን ኖሮ ዛሬ ባልተጸጸትን ነበረ ዛሬ ባልተቆጨን ነበረ የሚሉ ብዙ ናቸው። ማታ ስተኛ በአምላክ ትጠብቀኝ ነበር። ስልክ ደውላለን ከሶስት ሰዓት ከሶስት ሰዓት እስከ አራት ሰዓት ማታ ልተኛ ስል ስልክ ደውላለሁ ወይ እሷ ትደውላለች። አባ የት ነህ ትላለች ለምን መሰላችሁ? ልጄ እንጀራ እናት አትፈልግም ነበር ትለኛለች። እኔ እንጀራ እናት አልፈልግም፣ አንድ ቀን ከእናቴ ጋር አስታርቃቸዋለን ትላለች። ወንዱም ልጄ እንደዚህ ነው የሚለው እና ሁል ጊዜ ማታ ማታ ትደውላለች። አሁን ግን ልትሰናበተኝ የደወለችው እሷ ቅዳሜ ነው የደወለችው? እኔ ሰኞ ነው መኪና አደጋ የደረሰው። እሷ ቅዳሜ ማታ ነው የደወለችኝ። እኔ ሰኞ ማታ ነው እንደዚህ ሆንኩ። እሷ እኔ በ21 እሷ በ27 ተገደለች። እባካችሁ ለማለት ነው። ይህንን አጋጣሚ ፈልጌው ነው ዛሬ እንዲዘጋጅ የፈለግኩት። ይህንን መድረክ ፈልጌው ነው። እባካችሁ አባካችሁ በትዳር ሳንካ ምክንያት በተለያየ ምክንያት ልጆች ላይ እጃችሁን የምታነሱ እኔ በጣም አሞኛል ነፍሴ ቦታ አታልጭ ስጋዬ ቦታ አትዋል እንደዚህ እንዳትሆኑ ነው ጥሬን ነው ማቅረብ የፈለኩት ፍርድ ቤት ቆሜ ልጄ ከእናቷ ጋር መኖር እንደምትፈልግ ነበር ፍርድ ቤት ቆሜ ልጄ ከእናቷ ጋር መኖር እንደምትፈልግ ነበር የተናገረችው፣ ግን በመረጠችው አውሬን የተበላችው። እኔ በዛን ሰዓት ስጮህ እኔ ወንድ ነኝና እናት በዚህ ልክ ልጅን ግፍ ልትፈጽም አትችልም ተብዬ ማንም ሰው ከግንዛቤ አላስገባኝም ነበረ፣ ማንም ሰው ዛሬ ግን ምን አለ? ትላንትና ሰምተን ቢሆን ኖሩ ዛሬ ባልተጸጸተን ነበረ፣ ዛሬ ባልተቆጨን ነበረ የሚሉ ብዙ ናቸው። ማታ ስተኛ በአምላክ ትጠብቀኝ ነበር። ስልክ ደውላለሁ፣ ሰዓት ከሶስት ሰዓት እስከ አራት ሰዓት ማታ ልተኛ ስል ስልክ እደውላለሁ ወይ እሷ ትደውላለች። አባ የት ነህ ትላለች ለምን መሰላችሁ? ልጄ እንጀራ እናት አትፈልግም ነበረ ትለኛለች። እኔ እንጀራ እናት አልፈልግም፣ አንድ ቀን ከእናቴ ጋር አስታርቃቸዋለሁ ትላለች። ወንዱም ልጄ እንደዚህ ነው የሚለው እና ሁል ጊዜ ማታ ማታ ትደውላለች። አሁን ግን ልትሰናበተኝ የደወለችው እሷ ቅዳሜ ነው የደወለችው? እኔ ሰኞ ነው መኪና ደግ ያደርሰው እሷ ቅዳሜ ማታ ነው የደወለች። እኔ ሰኞ ማታ ነው እንደዚህ ሆንኩት። እሷ እኔ በሀያ አንድ እሷ በሀያ ሰባት ተገደለች። እባካችሁ ለማለት ነው። ይህንን አጋጣሚ ፈልጌው ነው ዛሬ እንዲዘጋጅ የፈለግኩት። ይህንን መድረክ ፈልጌው ነው። እባካችሁ እባካችሁ በትዳር ሳንካ ምክንያት፣ በተለያየ ምክንያት ልጆች ላይ እጃችሁን የምታነሱ እኔ በጣም አሞኛል። ነፍሴ ቦታ አታለች፣ ስጋዬ ቦታ አጥቷል። እንደዚህ እንዳትሆኑ ነው ጥሪዬን ነው ማቅረብ የፈለኩት። እኛም የሕፃናት መደፈር፣ የወጣቶች ትንኮሳ እና የእናቶች ጥቃት ይቁም እንላለን። ለምን ሴት ልጅ እህት ናት፣ ሴት ልጅ እናት ናት። በቃ አትንኳት። የነገ ተስፋዋን አታጨልሙባት።